እዩ ስለ በዓል የተሰራ ትንሽ ቆንጠር አድርጎ አስቀሩልን። ቤቱን አርብተን ትናውዱ ነገር ጨራርሰን እያበላን ነው። እችን ደግሞ በራሱ በቃ እነሱ አሸተቱኝና ጨርሶ ሄዱ። ለምን ችን ጠበስ አድርጌ አልበላም? እየጠበስኩኝ እና ሰላምታ መረሳውን ሰላም ሰላም እያቸሎ ምስ እንዴና ጤንነት ሁሉ ስራ እና እኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጣም ሰላም እንደምሆን ተስፋ አለኝ። ሙስሊም ልጆቼ ደግሞ እንኳን ለበዓለ ዒድ አልፈጥር እንኳን አደረሳችሁ ብያለሁ። መልካም በዓል ይሁንላችሁ። እንግዲህ ለስደት ላይ ያላችሁ ሙስሊሞች ችግር የለውም፣ እንግዲህ በርቱ፣ አይክፋችሁ። ቤታችሁ አገራችሁ ገብታችሁ የምታከብሩት ሰው ያርጋችሁ እያልኩኝ በርቱ እያልኩኝ ነው። እችን ደግሞ እንደ እኔ በቃ ትንሽ ካስቀረዋላችሁ ብሉና በትዕግስት አሳልፉ። የአልፋል ይሄ ዘመን ይሄ ዘመን አልፎ ደግሞ እኛ ወደ አገራችን ገብትን አገራችን ላይ እንደነሱ አርደን በቃ እና ሙስሊሚቶች ይሄ እናንተን ነው እያልኩኝ ያለው እና አገራችሁ ገብታችሁ በዓላችሁን እንደምታከብሩ በእግዚአብሔር ተስፋ አለኝ። እናንተም አይክፋችሁ በርቱ እያልኳቸው ነው። እና እንዴ ነው እዚች ጋር ደግሞ ቪዲዮን ሰብስክራይብ አይደለም፣ ቅርታ ቪዲዮ ላይክ እያረጋችሁ ጀምሩት። ላይክ እያላረጋችሁ እስካሁን ዳሬ ላይክ እያላረጋችሁ ላይክ አርጉልኝ እና ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ

እና ምንም እንዳይ ካፋችሁ ቤቱ ይሄ ቤት ይሄን እንዳይመስላችሁ እውነት በጣም ቤቱን ቡክት አድርጎ ነበር ከዚህ የወጡት ግን ምን ይደረጋል እንግዲህ ሰራተኛ ያለች ቤት መጨረሻ ላይ ጽዳ ማለቱ አይቀርም መጨረሻ ላይ በዚህ መልኩ ጽድት አደረግንና አንድ ጓደኛ ያለች ከእሷ ጋር ጽድት አድርገን አሁን ደግሞ እነሱ የበሉት እና የጠጡት ስንት ሰዓት ሆነ አስራ ሁለት ማለት ስድስት ሰዓት በኢትዮጵያ ማለት ነው ስድስት ሰዓት ሆነ እና በቃ እንደዚህ፣ በቃ ቁርስም ሳይበላ ምሳ ላይ ደረስ ነው። ምሳ እንግዲህ በኢትዮጵያ በዚህ ሰዓት ምሳ እየቀረበ ነው። ምንም ማለት አይደለም፣ ያልፋል። ሁሉ ነገር ያልፋል። ኢንሻአላ አገራችን ገብተን ዶሮ በቲ፣ ስጋ ብቲ፣ በግ ብቲ፣ ሁሉ ነገር በቃ እንደርስበታለን እላችኋለሁ። ፈጣሪ የዛ ሰው ይበልን። እና በርቱ በርቱ። ምንም ማለት አይደለም። እግዚአብሔር አለ ከእናንተ ጋር ይሁን፣ ፈጣሪ ይጠብቃችሁ፣ በርቱ። እውነት በጣም በቃ ይከፋል፣ ምንም ማለት አይደለም፣ ያልፋል። እንደሚያልፍ አምነን በቃ ይሄ ደግሞ ቡና ሻይ ምናምን ነው፣ እና እንደሚያልፍ አምነን ተቀብለን ከሀገራችን ወጣን እንደዛው አሁን ደግሞ እንዳይከፋችሁ፣ እውነት እንዳይከፋችሁ፣ ክፋት በቃ እንዳይከፋችሁ፣ ምናባሱና የማያልፍ ነገር የለም፣ ሁሉም ያልፋል እና እንዳይከፋችሁ። ፈጣሪ ካለ ወደ አገራችን ተመልሰን ከቤተሰብ ጋር ከልጆች ያላችሁ ከልጆቻችሁ ጋር ደግሞ እናትና አባታችሁ ጋር መጣችሁ፣ የመጣችሁት ደግሞ ወደ እናታችሁ እና ወደ አባታችሁ መሄዳችን አይቀርም። በዚህ መልኩ ሻይን እየጠጣችሁ እና የእውነት በርቱ እላችኋለሁ። ታሪክ ከእናንተ ጋር ይሁን። ከዚህ ጋር ሻይ ኢትዮጵያ ቢሆን ሌላ ነበር ነበረ። ደም ጠጣ እንግዲህ ምንም ማለት አይደለም። የሙስሊሞች ወይ ሻይ ወይ ቡና ነው እኛ ወይ ቡና ወይ ሻይ ወይ ፔፕሲ ነው አይደል የምጠጡት። እንደዛ አይነት ነው። ለምን ሌላ ነገር ማነቶች ስለማይፈቅድ ነው? እና ለማንኛውም በርቱ። ሁሉም ያልፋል፣ የማያልፍ ነገር የለም እላችኋለሁ። ፈጣሪ ከእናንተ ጋ ይሁን። በርቱ፣ በርቱ እና ይሄን ይመስላል በልትን አቅርበን ስንበላ ምናምንም አሳያችኋለሁ። እንግዲህ አሁን ድስት ውስጥ ያለው ነው፣ ባዶ አይመስልም ይመስላል፣ ግን አለ። ምንም አይለ ጣሪ ስቀን እችን በቃ ቃምሰር በዓላችን እናከብራለን ላቸዋለሁ። እችም ለምን ትቀርብናለች ብዬ ጥበስ አረኩኝ እዚህ ጋር። በዛም በቃ እሷን አዘጋጅቼ ሳሀን ላይ ምናምን አርጌ አስተካክዬ እመለሳለሁ። አሁን ደግሞ በዚህ መልኩ አቀራረብንና ይሄ ደግሞ ፔፕሲ ነው አያችሁት ይሄ ቅቅል ነው ይሄ ደግሞ ጠብሷ ነች እዚች ጋር ደግሞ ቡና ማፍለቻ አለው ይኸው በቀላሉ በቃ በኋላ ከበርን ማለት ነው አያችሁት ቡናው እንዴት እንደሚያምር የሀገራችን ቡና ነው እዚህ ጋር ደግሞ እንጀራ ነው ያያችሁ፣ እንጀራ የአረብ እንጀራ ማለት ነው። አንቺ ብትገቢም ችግር የለም ማለት። እዚህ ደግሞ ጓደኛዬ እናት አንድ ላይ እያከበርን ነው። እሷ ደግሞ በእንትን እየቀዳች ነው፣ ቲክቶክ እየሰራች ነው። እሷ እሷ ብሌ ቲክቶክ ላይ ነው በስላሴ ቲክቶክ ላይ ዛጭ ነው መሳሪያ እዩታ። ማሻላህ ተባረካላህ ማሻላ ማሻአላ እንዲህ ያከበርን ነው በዓሉን። እንግዲህ ሙስሊም ሂቶቼ አገር ለአገራችሁ ያብቃችሁ፣ በሰላም ወደ ሀገራችሁ ገብታችሁ በዓሉን አገራችሁ ላይ የማከብር ሰው ያርጋችሁ። ላችኋለሁ እዚህች ጋ ደግሞ

እንደዚህ ነው። አሁን ረመዳን ከሪም ነው። ረመዳን ከሪም፣ ወይ ዳልኩኝ ረመዳን ከሪም ነው የምትለው። ለረመዳን ስለተገዛች ነው፣ ሰሃ ነው